ጠቅላይ ሚኒስትር ዶክተር አብይ አህመድ ከሮማው ሊቃነ ጳጳሳት ብፁ ወቅዱስ ሊዮ 14ተኛ ጋር በቫቲካን መወያየታቸው ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሮማው ርዕሰ ሊቃነ ጳጳስ ብፁ ወቅዱስ ሊዮ 14ተኛ ጋር በቫቲካን ተገናኝተዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሑፍ፣ ዛሬ ርዕሰ ሊቃነ ጳጳሳት ብፁ ወቅዱስ ሊዮ 14ተኛ በቫቲካን ተቀብለውናል ውይይትም አድርገናል ብለዋል። ውይይታቸው በሁለትዮሽና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑንም ጠቅላይ ሚኒስትሩ በማኅበራዊ ገልጻቸው አሳውቀዋል። በዓለም ሰላም ላይ ያለንን የጋራ አቋም በተመለከተም ተወያይተናል ያሉ ሲሆን በተጨማሪም የትምህርት ተደራሽነትን የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናልም ብለዋል ጠቅላይ ሚኒስትሩ ከዚህም በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጣሊያን ከዌብ ቢውልዲንግ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም መገናኘታቸው የታወቀ ሲሆን በግንኙነታቸውም በጥቂት ወራት ውስጥ የሚጠናቀቀውን የኢትዮጵያ ብሎም የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ዌብ ቢውልዲንግ ግሩፕ ጋር ያለን ትብብር ወሳኝ ነው ብለዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ባጋሩት ጽሑፍ፣ ኦሮሙማ ኤርትራና ኢትዮጵያን ጨምሮ ለአፍሪካ ቀንድ አሳሳቢ እንደሆነ አድርጎ ማቅረብ ለኦሮሞ ሕዝብና ለኦሮሞ ማንነት ያላቸውን አመለካከት የተዛባ ከመሆን ባሻገር ተጠያቂ የሚያደርግ የታሪክ ስህተት መሆኑን የኦሮሞ ነፃነት ግንባር 34ተኛ የነፃነት በዓሏን ያከበረችው ኤርትራ ፕሬዚዳንት የሆኑት አቶ ኢሳያስ አፈወርቂ በስቴዲየም ተገኝተው ባደረጉት ንግግር ተመርኩዞ ነው የኦሮሞ ነፃነት ግንባር ይህንን ያለው። ግንባሩ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ንግግር አስመልክቶ መግለጫ አውጥቷል። የኤርትራ መሪዎችን ጨምሮ በሚኒሊክ አሮጌ ስርዓት አቀንቃኞች ኦሮሙማ በሚል በኦሮሞ ህዝብ ላይ እየተደረገ ያለው ዘመቻ በኤርትራ ፕሬዚዳንት ጭምር መደረጉ እንዳሳሰበው ኦነግ ገልጿል። በዚህ ምክንያት በኦሮሞና ኦሮሚያ ላይ ለሚደርሰው ችግር ተጠያቂ የኤርትራ መንግስት ይሆናልን ብሏል። ከአክቲቪስት እስከ የሀገር መሪ ኦሮሙማ በሚል በኦሮሞ ህዝብ ላይ የሚደረግ ዘመቻ ለአፍሪካ ቀንድ አካባቢም አደጋ መሆኑን ነው ባወጣው መግለጫ ያሳወቀው። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉ ተሰምቷል። ጋዜጣው እያንዳንዱ ኢትዮጵያዊ 575 ዶላር እዳ አለበት ሲል አስነብቦ እንደነበር የሚታወስ ሲሆን ሪፖርተር ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ወይም ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየ ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ እንደተጣለበት ታውቋል። የኢፌዴሪ ሕገ መንግስት መጥደቁንና የመጀመሪያው አገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማ በይፋ ሳይገለጽ ከበር ላይ በጥበቃ ሠራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ መከልከላቸውን ሪፖርተር ራሱ ዘግቦታል። የገለልተኛ ሚዲያ ተደራሽነትን መገደብ የውሃ ልዮሽ እርምጃ ነው። የፓርላማው በር ለህዝብ ክፍት ሆኖ መቀጠል አለበት። ዶክተር ደሳለኝ ጫኔ ለፓርላማ ያቀረቡት ጥያቄ ነው። ከሰሞኑ የህዝብ ተወካዮች ምክር ቤት እንደ ሪፖርተር አይነት ሚዲያዎችን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 ተፈትሾ በመግባት የምክር ቤቱን ጉባኤዎች የአስረጂዎችንና የህዝብ አስተያየት መድረኮችን መከታተል እንዲችል ይፈቅዳል። በምክር ቤቱ ውስጥ የሚካሄዱ ጉባኤዎች በረቂቅ አዋጆች ላይ የሚደረጉ የአስረጂዎችና የህዝብ አስተያየት መድረኮች ሂደቶችም የህዝባችንን የአስተሳሰብና የድምፅ ልዩነት የሚያንጸባርቅ መሆን አለበት። የኢትዮጵያ ህዝብ እንደራሴዎች በጉባኤዎች ምን እየመከሩ እንደሆነ የማወቅ መብቱንም መገደብ አንችልም። ምክር ቤቱ በአንድ ፓርቲ ፍላጎት ብቻ ወደሚመራበት ደረጃ መውረድ የለበትም። እውነት በነፃነት የሚነገርበት፣ ልዩነቶች የሚከበሩበት፣ ህዝብ ያለ አድሎና ሳንሱር የሚደረጉ ውይይቶችን የሚከታተልበት መድረክ መሆን አለበት። እንደ ሪፖርተር አይነት የግል ሚዲያዎችን በመከልከል ገለልተኛ ድምፆችን በማፈን ለገዢው ፓርቲ አፋሽ አጎንባሽ የሆኑ የመንግስት ሚዲያዎች በብቸኝነት የምክር ቤቱን የውሎ ዘገባዎችን እንዲዘግቡ ማድረግ የህዝቡን ስለ መንግስት አሰራሮች መረጃ እንዳያገኝ የሚያደርግ የተጠያቂነት መርህንና የሕገ መንግሥቱን መንፈስ የሚጻረር ነው። የሕዝብ እንደራሴዎች እንደተመረጠ ተወካይነታቸውን እውነትን እንደማንፈራ ለሕዝብ ተጠያቂዎች መሆናችንን ታላቅ ኃላፊነትና አደራ ለሰጠን ሕዝብ አገልጋይ መሆናችንንም ማሳየት አለብን። ግልጽነትም ስጋት ሳይሆን የትኛውም የዲሞክራሲ ሥርዓት መሠረት መሆኑን የምክር ቤቱ አመራሮች ማረጋገጥ ይጠበቅባቸዋል። የፓርላማ ስብሰባዎቻችንን የቀጥታ ስርጭቶችን በአስቸኳይ ወደ ነበረበት እንዲመልስና ሁሉም እውቅና ያላቸው ሚዲያዎች ስለ ምክር ቤቱ ውሎዎች በነፃነት ዘገባ እንዲሰሩ እንዲፈቀድ እንደ አንድ የምክር ቤቱ አባል ጥሬን አቀርባለሁ ሲሉ ጥያቄ አዘል አስተያየታቸውን ለፓርላማ ያቀረቡት ዶክተር ደሳለኝ ጫኔ ናቸው። መረጃውን ያገኘነው ከአዲስ አድማስ ነው። ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆነ ተገለጸ። ኢትዮጵያ በበጀት ዓመቱ 10 ወራት ውስጥ ከወርቅ 258 ቢሊዮን የአሜሪካ ዶላር ገቢ እንዳገኘች የተጠቀሰ ሲሆን በአጠቃላይ 29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ እንደቀረበ ሚኒስቴር ቢሮ የገለጸ ሲሆን እንደ ማዕድን ሚኒስቴር ገለጻ ከሆነ ከክልሎች ለብሔራዊ ባንክ የቀረበ የወርቅ መጠን እንደሚያመለክተው ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም፣ ቤንሻንጉል ጉምዝ 3689 ኪሎ ግራም። በሌሎች ማዕድናት አመርቂ የሆነ ውጤት እየተመዘገበ እንደሚገኝም የማዕድን ሚኒስትር ዴኤታ የሆኑት አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ መናገራቸውን ከአዲስ ዘመን ለመመልከት ችለናል። ትግራይ አዲስ ፓርቲ አገኘች። ለዚሁም አዲሱ ፓርቲ ጊዜያዊ ፍቃድ እንደተሰጠው ሰምተናል። አዲሱ የነ አቶ ጌታቸው ረዳ ዲሞክራሲያዊ ስምረት ትግራይ ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ ተሰጥቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሠረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ መስጠቱን አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ዛሬ ግንቦት 18 ቀን 2017 ዓ ም መስጠቱን ነው የገለጸው። ጊዜያዊ የምዝገባ ፍቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን የገለጸው ቦርዱ የሚያገለግለውም ለሶስት ወራት መሆኑን ነው ያስታወቀው። ጋዛ በእስራኤል ጥቃት ደምታለች። በጋዛ አንዲት ሕፃን ልጅ ከእሳት ለማምለጥ ስትታገል የሚያሳይ ልብ ሰባሪ ቪዲዮን ዓለም ተመልክቷል። እንደ ፊልስጤም ህዝብ ጥበቃ መረጃ መሰረት በጋዛ ከተማ የተፈናቃዮች መጠለያ የነበረው ትምህርት ቤት ወድሞ ቢያንስ 33 ሰዎች ሲሞቱ በርካቶች እንደቆሰሉ ነው ጥበቃው ያሳወቀው። የእስራኤል ጥቃት በትምህርት ቤቱ ውስጥ ከፍተኛ እሳት አስነስቶ ከጠፋ በኋላ ተቃጥለው የሞቱ ሰዎች አስከሬኖች የተገኙ ሲሆን እስራኤል በማዕከላዊ ጋዛ ሰርጥ አልማጋዚ ካምፕ ውስጥ በሚገኝ ድንኳን ላይ በፈጸመችው የቦምብ ድብደባ አንድ ፍልስጤማዊ ሲገደል ሌሎች በርካቶች ቆስለዋል። በተጨማሪም የእስራኤል ጦር በሰሜናዊ ጋዛ ሰርጥ በምትገኘው ቤተ ላህያ እንዲሁም በሃን ዩኒስ ከተማና ከጋዛ ከተማ በስተ ምስራቅ በሚገኙ አካባቢዎች የመኖሪያ ህንፃዎችን ባደረሰው ጥቃት እንደፈረሱም ታውቋል። የአረብ የመገናኛ ብዙኃኖች እንደዘገቡት ከሆነ እስራኤል በጋዛ ሰርጥ ላይ በፈጸመቻቸው ከባባድ ጥቃቶች ወደ 50 የሚጠጉ ሰዎች ሲሞቱ አብዛኞቹ በትምህርት ቤቱ ጥቃት ሰለባ የሆኑ እንደሆነ ነው ዘገባዎች የጠቆሙት። የእስራኤል ጦር ሦስት ሚሳኤሎች ከደቡባዊ ጋዛ ሰርጥ መተኮሳቸውንም አስታውቀዋል። ይህንን ሁሉ ዓለም እየተመለከተ ይገኛል። ግን የዓለም አፍ ለምን ዝም አለ? የፍልስጤማውያን ንጹሕ ዜጎች ሕይወትን ማን ይታደጋቸው? ይህ ለዓለም የቀረበ ጥያቄ ነው። መልሱን ጊዜ የሚፈታው ነው። በርካታ አሜሪካውያን የብሪታንያ ዜግነት ለማግኘት እየጠየቁ መሆኑ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ አንስቶ በሺዎች የሚቆጠሩ አሜሪካውያን የብሪታንያን ዜግነት ለማግኘት ማመልከቻ አስገብተዋል። እንደ ብሪታንያ የሀገር ውስጥ ጉዳይ ቢሮ ሪፖርት ከሆነ ከጥር እስከ መጋቢት ባሉት ወራት ብቻ ከ1ሺ900 በላይ አሜሪካውያን የብሪታንያን ዜግነት ለማግኘት አመልክተዋል። ይህ ቁጥር እስከ ዛሬ ከነበሩት የሩብ ዓመት አሃዞች ከፍተኛ መሆኑ ተገልጿል። ባለፉት 12 ወራት ደግሞ ከ6600 በላይ የዜግነት ጥያቄ ማመልከቻዎች ለብሪታንያ መንግሥት መላካቸውም ታውቋል። ይህም ቁጥር እንደ አውሮፓውያን አቆጣጠር ከ2004 ጀምሮ ከተመዘገበው ዓመታዊ የአመልካች ቁጥር ከፍተኛ መሆኑን ነው የተጠቆመው። የሀገሪቱ የፌዴራል ኢሚግሬሽን ጠበቆች እንደሚሉት አሜሪካውያንና በአሜሪካ የሚኖሩ የሌሎች አገራት ዜግነት ያላቸው ሰዎች የብሪታንያን ዜግነት ለማግኘት ያላቸው ፍላጎት በከፍተኛ ሁኔታ ጨምረዋል። ብሪታንያ የዜግነት አሰጣጥን በተመለከተ ያላት ሕግ ጥብቅ ቢሆንም በርካታ አሜሪካውያን በዚህ ተስፋ ባለመቁረጥ የሀገሪቱን ዜግነት ለማግኘት ጥያቄ ማቅረብ መቀጠላቸውን የዘገበው ዩፒአይ ነው። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉ ታወቀ። ሐማስ የጋዛን የተኩስ አቁም ስምምነት በተመለከተ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሐሳብ መስማማቱን አንድ የፍልስጤም ከፍተኛ ባለስልጣን አስታውቀዋል። በስምምነቱ መሰረት በሐማስ የተያዙ አስር የእስራኤል ታጋቾች በሁለት ቡድን ከእስር ይፈታሉም ተብሏል በምላሹ እስራኤል ጦሯን ከጋዛ ሰርጥ በከፊል እንደምታስወጣም የተነገረ ሲሆን ሐማስ ይህንን ለሰባ ቀናት የሚቆይ የተኩስ አቁም ስምምነት በአስታራቂዎች በኩል መቀበሉ የተገለጸ ሲሆን ይህም ከእስራኤል ጋር ያለውን ጦርነት ለማቆም መንገድ ከፋች ነውም ተብሏል። በተጨማሪም በስምምነቱ ላይ እስራኤል ለረዥም ጊዜ በእስራኤል የቆዩ በመቶዎች የሚቆጠሩ ፍልስጤማውያንን እንደምትለቅ ተካቷል ሲል ሮይተርስ ዘግቧል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሐሳብ መቀበሉን አስመልክቶ በእስራኤል በኩል እስካሁን የተሰጠ መግለጫ እንደሌለ ነው የታወቀው።